በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእመቤታችን የድንግል ማርያም የመስቀል ስር ያደራ ልጆች ባሰባሰበን እስከ ሞት ድረስ በወደደን በአምላካችን ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። ምስጋና ገንዘቡ የባህሪ የሆነ አምላክ እግዚአብሔር አትለይም እና እናቱ ለቃል ርደት ለስጋ እርገት ምክንያት የሆነችም አምላክ ወላዲተ አምላክ ስሟ ከልጇ ከወዳጇ ከኢየሱስ ክርስቶስ ጋር ከፍ ከፍ ያለና የተመሰገነ ይሁን እንግዲህ ቅዱሳት መካናት በክፍል አንድ ላይ የምንመለከተው ርዕሰ አድባራት ወገዳማት የሆነችውን አክሱም ጽዮንን ርዕሰ አድባራት ወገዳማት ማለት የሁሉም ቀደምት ወይም ራስ ማለት ነው ከሁሉም በቀደምትነት የነበረች ቤተክርስቲያን እንደሆነች ማለት እንግዲህ አክሱም ጽዮን የአክሱም ጽዮን ማርያም ቤተክርስቲያን በምዕራብ ትግራይ አክሱም ከተማ በንግሥተ ሳባና በልጇ ቀዳማዊ ምኒልክ ጽላተ ጽዮን ወደዚህ ወደ ሀገራችን እንደመጣችና እንደተተከለች የታሪክ መጽሐፍም ሊቃውንትም ይናገራሉ። ለአምስት መቶ ዘመናት ያህልም ወደዚህ ሀገር ከመጣች በኋላ በድንኳን ውስጥ እንደቆየች፣ ከዛም በኋላ አብርሃንና አጽብሃ የተባሉ ነገሥታት በ349 ዓ ም ቤተ ክርስቲያኗን አሰርተው እንደነበረ፣ በይሁዲት ጉዲትም እነሱ ያሰሩት ቤተ መቅደስ እንደፈራረሰ ታሪክ ይናገራል። እስቲ ታቦተ ጽዮን ወደዚህ ወደ ሀገራችን ኢትዮጵያ በምን አይነት ምክንያትና እንዴት እንደመጣች ወደኋላ ታሪኩን ዞር ብለን እንመልከት። ንጉሥ ዳዊት ካረፈ በኋላ ልጁ ጠቢቡ ሰለሞን ንግሥናውን በ12 ዓመቱ እንደተቀበለና የንግስና ዙፋኑን እንደተረከበ የታሪክ መጽሐፍም ሆነ መጽሐፍ ቅዱሱ ይናገራል። አንደኛ ነገሥት ምዕራፍ አንድ እንዲሁም መዝሙር ሰባ አንድ ቁጥር አንድ ላይ ያለው ይህንን ታሪክ ይናገራል። ጠቢቡ ሰለሞን ንግስናውን ከያዘ በኋላ ከእግዚአብሔር ጥበብ እንዲሰጠው እግዚአብሔርን ለመነ። እግዚአብሔርም ከሱ በፊትም ያሉ ከሱ በኋላም የሚመጡ ሰዎች እንደሱ አይነት ጥበበኛ እንደማይነሳ ነግሮት ታላቅ ጥበብን እንደሰጠው በአንደኛ ነገሥት ምዕራፍ ሦስት ቁጥር አራት ከአስራ አምስት ባለው ላይ ይህንን ታሪክ ይናገራል። ጠቢቡ ሰለሞን ለታቦተ ጽዮን ቤተ መንግስቱን አጽንቶ ከቆየ በኋላ ለታቦተ ጽዮን ቤተ መቅደስን እንዳሰራ እንደዚሁ በሁለተኛ ሳሙኤል ምዕራፍ ሁለት ቁጥር አስራ ሁለት ላይ ይህ ታሪክ ይናገራል። መንግሥቱን አጥንቶ ፍርድ ሳያጓድል ድሃ ሳይበድል ልጅ ሆይ ሰሁን ብሎ አባቱ እንደነገረ ሁሉ እስራኤልን ለአርባ ዘመን ሙሉ በኃይልና በብርታት እግዚአብሔር በሰጠው ጥበብ አገልግሏል። መንግሥቱን አቅንቶ ግዛቱን አስፍቶ የዳዊት ከተማ ሲሆነን አድሶ አትክቶ ሲኖር በአራቱም ማዕዘናት ያሉ ነገሥታት ጥበቡን ለማየትም እየመጡ ይጠይቁት እጅ መንሻም ሊሰጡት እንደነበረ ከነዚህ አንዷ የሀገራችን ንግስተ ሳባ ወይንም ንግስት ማክዳ እንደነበረች ታሪክ ይናገራል። ይቺ ንግስት የሀገራችን ንግስት ንግስተ ሳባ ወይም ማክዳ የምትባለው ታምሪን የተባለ ኢትዮጵያዊ ወይም ደግሞ ነጋዴ ማለት ነው፣ ከኢትዮጵያ እስራኤል ድረስ እየሄደ ንግድ የሚነግድ ሲመላለስም የጠቢቡ ሰለሞንን ጥበብ እያየ እየመጣ ለንግሥት ሳባ ወይም ማክዳ ይነግራት እንደነበረ ታሪክ ይናገራል። ስለዚህ ታምሪን ስለተባለው ሰው ክብረ ነገሥት የተባለው መጽሐፍ ገጽ 12 ላይ በደንብ ይናገራል። ለንግድ በሚሄድበት ጊዜ እኔ ወደ እርሱ እሄዳለሁና መንገድ እንድትመራኝ በቶሎ ተመለስ ብላ ለሰለሞን የሚሰጥ ለእርሱም የሚሆን ብዙ ወርቅና ብርም ሰጠች። እርሱም ኢየሩሳሌም ደርሶ መልእክቱንም አድርሶ በቶሎ ተመለሰ። በሀገራችን ብቻ ያለ ሽቶ፣ የዝሆን ጥርስ፣ እንቁ፣ ወርቅና ብር ይዛ አምስት መቶ ደናግላልን አስከትል አይለች ከእግሯ ላይም እንደ ቀንድ አይነት ዘርዛራ ነገር በቅሎባት ነበር ይላል። ይህም ታሪኩ የተለያየ ታሪክ ቢኖረው፣ እኔ ካነበኩትና ከሊቃውንትም በሰማሁት ግን ንግሥት ማክዳ ጦሯን አስተልፋ ደናግለን አስከትላ ወርቅና ብር ይዛ ወደ ጠቢቡ ሰለሞን ስትሄድ ከመንገድ ዘንዶ አጋጠማቸው ይላል። ያንን ዘንዶም ወታደሮቹ ሲገሉት የዘንዶ መርዝ ፍንጣቂ እግሯን ቢነካው እግሯ ላይ የሆነ ቀንድ አይነት ነገር በቀለ። ከዚህ በኋላ ንግሥተ ሳባ ያን ነገር እንዳለ ሆኖ ወደ ጠቢቡ ሰለሞን ጉዟን ትጀምራለች። በምትሄድበትም ሰዓት ንጉሥ ቤተ መቅደሱን ለመስራት ንጉሥ ዳዊት በመጀመሪያ እግዚአብሔርን ጠይቆ ነበር። እግዚአብሔርም ከአብራክህ የተከፈለው ልጅህ በትሜ ቤት ትሰራልኛል እንጂ አንተ አትሰራልኝም ብሎ በሁለተኛ ሳሙኤል ምዕራፍ ሁለት አስራ ሁለት ላይ ሰለሞን የጌታን ቤተ መቅደስ እንዲሰራ እንደተፈቀደለት ይናገራል። ቤተ መቅደሱንም ሲሰራ ሰባት መቶ አጋንንትን በጥበቡ ይገዛ ነበር ይላል። እነዚህ ሰባት መቶ አጋንንት ይታዘዙታል። እንጨት ያስፈልጣቸዋል እንጨት ያስቆረጣቸዋል ድንጋይ ያስፈልጣቸዋል ቤተ መቅደሱንም ሲሰራ ትልቅ ሚና ተጫውተዋል ይላል እነዚህ አጋንንቶች ማለት ነው ታዲያ እንጨት በሚቆርጡበት ሰዓት እነዚህ አጋንንቶች አንዲት እጥ ከገነት የመጣች እጥ ናት ይላል ታሪኩ በቅል አገኙ እንዳይጠጓ ታቃጥላቸዋለች ወዲያው ለንጉስ ሄደው ነገሩት ንጉስ አንድ መልከ መልካም እንጨት አግኝተናል እጅግ ያማረችና ውብ ነች። እንዳን ቆርጣት ግን ታቃጥለናለች ብለው ለንጉሥ ነገሩ። ንጉሥ ወታደሮች አስልኮ ያችን እንጨት ቆርጣት ይላል ታሪኩ። ወደኋላ ስንመለስ ይቺ እንጨት ተገነት መታ ይበቀለች ናት። እሱን በንጉስ እስክንድር ዘመነ መንግስት ማለት ነው። እሱን ይሄኛውን ታሪክ ለመናገር ሰዓት አይኖረኝ። ስለዚህ ያችን እንጨት ጠይቡ ሰለሞን አስቆረጠ ለመቃን እንዳያረገው አጠረ፣ ለወራጅ እንዳያደረገው ደግሞ ረዘመ ይላል ከዚህ በኋላ እንጨቱን እንዳይቆርጠው ወይ እንዳያሳጥረው ስላዘነለት ከቤቱ ወይንም ከቤተ መንግሥቱ ደጃፍ ላይ አስቀመጠው። ንግሥት ሳባ ወደ ቀይቡ ሰለሞን ስትሄድ እስራኤል እንደደረሰች የንጉሥ አጋፋሪ ከበራፍ ላይ ያያታ ንጉሥ ሺህ ዓመት ንገስ አንተ ገ የማይመጣን ሰው የይልዘ እጅግ መልከ መልካም ደምግባቷ ያማረ ሴት ግን እግሯ ላይ ቀንድ ያላት መታ ብሎ ነገረው ይላል። ውሸትህን ቢሆን አንገትህን በሰይፍ እቀጣሃለሁ። ሂድ ግቢ ይበላት ብሎ ንጉሡ አዘዘ። ስትገባ ያ አደጅ የተጋደመው እንጨት ያንን እግሯን ቢነካው ቀሉ ከላዋ ላይ ወደቀ ይላል። ወደ ንጉሥ ስትመጣ ደህና ሆናለች። ንጉሥ፣ አንተ ውሸታም ና ብሎ ያንን ሰው ሊቀጣው ሲል እሷ ወዲያውኑ ንግፍ ንጉሥ እውነቱን ነበረ እንደዚህ እንደዚህ አይነት ነበረብኝ። ከደጅህ ያስቀመጥከው እንጨት ቢነካኝ ከላይ ላይ ወድቆልኛል አለችው ይላል። ከዚህ በኋላ እሷ አንድ ብር እሱም አንድ ብር በዛ እንጨት ላይ ለበጡበት ወይም ለጠፉበት፣ ከነሱ በኋላ የተነሱት ሀያ ነገስታት ሀያ ስምንት ነገስታት በዚሁ እንጨት ላይ ለጠፉበት ይላል። አንዳንድ ብር ሁለትና ሀያ ስምንት ሰላሳ ይሆናል። እነዚህ ነገስታት ይህንን ብር ከዚህ ላይ ነቅሎ የወሰደ ትቆ የወሰደ የተረገመ ርጉም ይሁን ብለው ረገሙ ይላል። 28 ነገድታትና ሁለት ሰላሳ ይሆናል። ከዚህ በኋላ ነው ጌታን አይሁድ በሰላሳ ብር አሳልፈው ሲሸጡት ከዛ ብር ላይ ከዛ እንጨት ላይ ያንን ሰላሳ ብር ነቅለው ሰጡ። ያንን ብር የወሰደው ይሁና ነው ይሁዳ ነው። እውነትም እርግማኑ በሱ ደርሷል። የተረገመ መሆኗል ማለት ነው። ከዚህ በኋላ ንጉሥ ንግሥተ በሚያምርና በሚያስደንቅ ሁኔታ ተቀብሎ በልዩ ሁኔታ እየተንከባከበ ከዛው ለብዙ ቀናት አስቀመጣት። ይላስ ወደ ሀገሯም እስክትመለስ ድረስ የሰባ እያረደ የጠራ እያወራረደ በአማረ ቦታ ላይ አስቀምጦ ይመግባትም ያስተናግዳትም፣ ብዙ ደንገጥሮችንም እንዲያስተናግዷት ያዝላት እንደነበረ መጽሐፉ፣ ታሪኩ ይናገራል። አንድ ቀን ግብር አግብቶ ካጠራሽ ተገኝቶ በቀኙ አስቀምጣት። መኳንንት መሳፍንቱ ወይዛዝርቱ እንዳያዩት መንጦላዕት መጽሔት ጋረደላት። እርሷ ታያቸዋለች እነርሱ ግን አያዩት። ምግቧን እርሱ ጋር በልታ የአሳላፊዎቹንም ስርዓት፣ የምግቡን አይነት፣ ሌላውን ጥበቡን ሁሉ አደነቀች። ብዙ ፍንቆቅልሽ አምጥታ ጠየቀች። አንዱም ነገር ሳይሰወረው በሙሉ ሳይተሳሳት ማለት ነው እንዳለ መልሶላታል። ጥበብህን ነግረውን መጥቼ በአይኔ እስካይህ ድረስ አላመንኩም ነበር። አሁን ግን ከሰማሁት እጽፍ የሚሆንም ጥበብህን አየሁ። አንተን በእስራኤል ዙፋን ያስቀመጠ አምላክህ እግዚአብሔር የተመሰገነ ይሁን ብላ አመሰገነችው ይላል። በቅዱሳኑ እግዚአብሔር ይመሰገናልን። ግብር ሲመለስ ወደ ማረፊያዬ ሄጄ እንዳር አሰናብተኝ አለች። ዛሬማ ከዚህ ደሪ እንጂ ለምን ትሄጃለሽ አላት። እሷም ድንግል ስለሆን በዚህ ለማደር እፈራለሁ። ድንግልና ይሄንም ካልጠበቅሁ አባቴ ከህዝብ ጋር የገባው ቃል ኪዳን ይፈርሳል አለኝ። ስለምን አላት? ጥንቱን የሀገራችን ሰዎች ንጉሥ ነው እያሉ ለአራት መቶ ዘመን ያህል የሀገራችን ሰዎች ማለቷ ኢትዮጵያውያን ማለት ለአራት መቶ ዘመን ያህል አባቷ አንጋቦስ የሚባለው ከመንገሱ በፊት የንግሥተ ሳባ አባት አንጋቦስ ይባላል። እሱ ከመንገሱ ፊት ለአራት መቶ ዘመን ያህል ለዘንዶ ይሰግዱ ነበር ኢትዮጵያውያን። በዚህም የንግሥተ ሳባ አባት አንጋቦስ የተባለው ዘንዶውን ከገደልኩት እኔን ታነግሱኛላችሁ ብሎ ህዝቡን ጠየቀ። ከተቻለህ ይሁን ብለው እሱም ዘንዶውን ገደለ፣ ነገሱት። የንግሥተ ሳባ አባት ሲያርፍ ወይንም ደግሞ ሊሞት አካባቢ ላይ በኑዛዜ መልክ እንግዲህ እኔ ላርፍ ነው፣ በእኔ ምትክ ወንድ ልጅ ከሆነ ወንድ፣ ሴትም ከሆነች ሴቷን አንግሱል ብሎ ጠየቃቸው። እነሱም ወንድ ካለህ እናነግስልሃለን፣ ባይሆን ሴት ከሆነች ደግሞ ወንድ የማታውቅ ከሆነ ንጽሕናዋን ጠብቃ ያለች ከሆነች እናነግስልሃለን ብለው ቃል ገቡለት። እሱም አረፈ። ንግስት ሳባ ነበረች ልጁ፣ ንግስት ሳባን አነገሱ። ከዚህ በኋላ ለጠይቡ ሰለሞን ይህንን ከነገረችው በኋላ ጠይቡ ሰለሞንም እንዲህማ ከሆነ በፍጹም ያል ደርስብሽም ወደ ማደሪያ ሺጂ ብሎ እሱም ወደ ማደሪያው፣ እሷም ወደ ማደሪያው አሰናበታት ይላል። ተላልፈህ ወይንም ደግሞ መተህ እንደማትነካኝ ማልልኝ አለችው። አንቺም ከሀብቴ ከንብረት እንደማትነኪብኝ ማይልኝ አላት። ጥበበኛ ስትሆን እንዲህ ያለ ተራ ነገር ትናገራለህ። ወርቅ ብር በሀገሬ ሞልቷል። ወደ አንተ መምጣቴ ጥበብህ ላይ እንጂ ወርቅ ብር ፈልጌ ነውን አለች። ግድ የለም አይልኝ አላት ማለችለት እሱም አስቀድሞ መሐላ ላይ አፈርስ ማለት ደንገጥሯን ይዛ ተኛች። ጥቂት ተኝታ ውሃ ጠማት። ውሃ ጠማኝ፣ ከኩስኩስቱ ቀርተሽ አምጪልኝ አለቻት። ኩስኩስቱ ያለው ደግሞ የሰለሞን ወይንም ደግሞ የጠይቡ ሰለሞን የመኝታ ቤት ክፍል የሚገርመው የዚህ የታላቅ ሰው ጥበቡ ሲተኛ እንቅልፍ ሲወስደው አይኑ ይገለጣል፣ ሲነቃ ደግሞ አይኑ ይጨፈናል። እና ሰለሞን ሲያንቀላፋ አይኑ ይገለጣል፣ ሲነቃም አይኑን ይከርናል። አይኑን ገልጾ ብታየው ንጉሥ ያየኛል አለቻት ደንገጥራ። ሁለተኛ ጠምቶኛል አምጭልኝ አለቻት። አይሆንም ያየኛል አለቻት። ሶስተኛም አሁንም አያይም አምጭልኝ አለቻት። ሰለሞን ከእንቅልፉ ነቅቶ ነበርና አይኑ ግን ተከርኖ ስለነበረ የተኛ መስሏት ቀርታ ሰጠቻት። ስትጠጣ እጇን ያዛት መጥቶ ይላል። መሐላሽን ለምን አፈረስሽ አላት። ውሃ እንዴት በውሃ መሀል ላይ ይፈርሳል? ውሃ ይከለከላል እንዴ አለችው። ውሃን የሚያክል ዕቃ ምን አለ አላት። ውሃ ቢጠጡት መሀል ላይ ያፈርሳልን አለችው። ምድር በውሃ ላይ ነው ጠንታ ያለችው አትክልት፣ አዝእርት፣ እጽዋት በውሃ ይበቅላሉ፣ ያብባሉ ደግሞም እንጂ ውሃ ቢጠጡት ያረካል፣ ቢታጠቡበት ያጸዳል። ታዲያ ከዚህ የበለጠ ምን ሀብት አለ አላት። በዚህም ተረታች አብረው ማደሩ ይላል። ከዚህ በኋላ በምትሄድ ጊዜ ጸንሻለሁና በወለድሽ ጊዜ ሴት ወይም ወንድ መሆኑን እንዳስታውቅህ ምልክት ስጠኝ አለች። ወንድ የወለድሽ እንደሆነ ይህንን ላኪልኝ ብሎ የወርቅ ቀለበት፣ ሴት ከወለድሽ ይህንን ላኪልኝ ብሎ የብር ቀለበት ሰጣት። ይህንንም ምክንያት አድርገሽ ለእግዚአብሔር ስገጂ ብሎ ከታቦተ ጽዮን ሀብት አንድ መጋረጃ ሰጣት ይላል ታሪኩ። እንደዚህ እያለ ንግስት ሳባም ወደ ሀገሯ ተመለሰች። ከተመለሰችም በኋላ በኋላ ሰቷ ሲፈጸም ወንድ ልጅ ወለደች። ስሙንም እብነ ሐኪም ብላ ጠራችሁ ይላል። እሷ የወለደችው ልጅ ስሙን እብነ ሐኪም ብላ ጠራችሁ። የብልህ ልጅ ማለት ነው እብነ ሐኪም ማለት ነው የምስራችሁንም የወርቁ ቀለበት ላከችለ ወንድ ልጅማ አገኘው ብሎ ደስ አለው። አይታችሁትኑ ብሎ ባለሟሎችን ብዙ ወርቅና ብር አስይዞ ላከ። እብነ ሐኪም አስራ ዘጠኝ ዓመት ሲሆነው አባቴን ካላየው እያለ እናቱን አስቸገረ። እናቱም ከብዙ ወታደሮችና ወርቅና ብር አስይዛ ወደ አባቱ ላከችው። ከዚህ በኋላ እብነ ሐኪም ከጠይቡ ሰለሞን መንደር አካባቢ ላይ ሲደርስ ንጉሥ ወታደሮቹን ልኮ እንዲቀበሉት ከመንገድ መጎናጠፊያ ካባ፣ ዘውድ ሰጥቶ ላካቸው። የንጉሱን ካባ፣ ዘውድ ለብሶ ወደ ሀገሩ ሲገባ የጠቢቡ ሰለሞን ልጅ ነውና መልኩ እሱን ይመስልን ስለነበረ ከውጭ ያዩት ንጉሥ ወዴት ሄዶ ነው ዛሬ የመጣው እያሉ ተሳሳቱ፣ ይላል። ወዲያውኑ ወደ ቤተ መንግስቱ አካባቢ ሲቀረብ ጠቢቡ ሰለሞን ከርቀት አየው። ወዲያውኑ ምን ይልክ ብሎ ጠራው ይላል። ምን ይልክ የሚለውን ስም ያወጣለት እራሱን ጠዩ ሰለሞን እንደሆነ መጽሐፍ ነው። ምን ይልክ ማለትም ምን ያምር ማለት ነው። እንዴት ያምራል፣ እንዴት ውብ ነው ማለት ነው። ስለዚህ ከዚህ በኋላ ምን ይልክ ሲወጣ ሰለሞን እየመሰላቸው ተከትለው ይወጣል፣ ሲገባም ይገባል። ይህ የሚያስቸግራቸው ቢሆን ለሹማምንቱ፣ ለወታደሮቹ ለሁለት ጌታ መገዛት አይቻለንም እና አንግሰህ ወደ እናቱ ላከው ብለው የግድ አሉት ይላል። ቀይቡ ሰለሞንም እጅግ ይወደው ስለነበረ ምኒልክን እኔ የበኩር ልጄን ላካላችሁ፣ እናንተም ወንድ የሆነ ሴት የሆነ የበኩር ልጆቻችሁን ከልጄ ጋር ትልካላችሁ አላችሁ። እሺ ይሁን አሉ። ሊቀ ካህናቱ ሳዶቅ ወይንም ደግሞ ታቦተ ጽዮንን የሚያጥነው ሳዶቅ ልጁ አዛሪያትን ሰጠ። ሌሎቹም እንደዚሁ የበኩር ልጆቻቸውን አስረከቡ ከዚህ በኋላ እንሰግድበትና እናመሰግንበት ዘንድ ከታቦተ ጽዮን ውስጥ አንድ ነገር ምልክት ስጠን አሉ። የውስጠኛውን መጋረጃ የታቦተ ጽዮንን ስጣቸው ብሎ ንጉሥ ፈቀደ። የሀገሬው ሰዎች የበኩር ልጆች የሆኑት ታቦተ ጽዮንን እጅግ በጣም አድርገው ስለሚወዷት በእሷ ምስል በታቦተ ጽዮንን አስመስለው በወርቅ ለብተው ታቦትን ሰርተው ታቦተ ጽዮንን ቀይረው ወስደው ከንጉሥ ወይንም ደግሞ ከምኒሊት ጋር ወደ ኢትዮጵያ ገሰገሱ ይላል ሳይታዩ በድብቅ ማለት ነው። ታቦተ ጽዮንን የወሰዱት እንግዲህ የታቦተ ጽዮንን አመጣጥ ያየ ነው። ከዚህ በኋላ መንገዳቸውን ጀምሮ የሦስት ቀን መንገድ ከሄዱ በኋላ እስራኤል በአውሎ ንፋስና በሚያስገመግም ድምጽ ተናወጸ ይችላል። ጠይቡ ሰለሞንም ሊቀ ካህና ሳዱቅን ጠርቶ እስኪ ሄደህ ታቦተ ጽዮን መኖሯን አረጋግጥ ያየሁት ነገር ደስ አላለኝም ብሎ ጠረጠረ ይላል። ወዲያውኑ ታቦተ ጽዮንን ከመንበሩ ሲመለከት የለችም። በሷ መልክ የተቀረጸ ሌላ ጽላት አለ። ንጉሥ፣ ወየውልን፣ ወየት አለብን፣ ታቦተ ጽዮን በመንበሩ ላይ የለችም ማለት። በጥበቡ ያሰራቸው ከነፋስ የሚፈጥኑ ሰረገሎች ነበሩት ይላል። በነዛ በሰረገሎች ተከተላቸው ይላል ተከተላቸው እነሱ ሶስት ቀን የተጓዙትን እሱ በአንድ ቀን ይሄደው ነበር ይላል። ልብ አድርጉ ጥበበኛ ነው። በጥበቡ ብዙ ነገርም ነው የሚሰራው። እጅግ በጣም የሚደነቅ ጥበብ እንዳለው መጽሐፍ ሁሉ ይነገርላል። በመጽሐፍ በመጽሐፉ ራሱ ይነገርለታል። ከጥበቡም አንዱ አንድ ቀን ንጉሥ ፍረድል ብለው ሁለት ሴቶች ቀረቡ። ምን ሆናችኋል አላቸው። አንዲቷ ንጉሥ ፍርድ ፍረድ ልብስ ሁለታችንም ከአንድ ቤት እንኖራለን። እኔ በወለድኩ በሶስተኛው ቀን እርሷም ወለደች። እንቅልፍ ሲይዛት ህፃኑን ተጭና ገደለችው። እኔም ተኝቼ ሳለው ልጄን ወስዳ የእሷ ልጅ ከኔ ጎን አስቀመጠችው። የሞተው ልጄን አስመልስልኝ አለች። ሁለተኛይቱም ዋሽታለች፣ የሞተው የሷ ነው፣ ይሄ ልጅ ይሄ ልጅ የኔ ነው አለች። እርሱም የሞተውማ አንድ ጊዜ ሞቷል፣ ይህን ያለውን ከፍላችሁ ውሰዱ አላችሁ፣ ለሁለት ላካፍላችሁ ብሎ በሰይፍ ልቁረጠው በዚህም ሰዓት የህፃኑ ትክክለኛ እናት በፍጹም ልጄ ከሚሞት በህይወት እሷ ዘንድ ይኖራለች፣ አለች። ያቺኛ የቱ ግን ክፈለው፣ እንደውም እሱ ጥሩ አጋጣሚ ነው አለች። የእሷ ልጅ ያልሆነው ማለት ነው። ይህም ታሪክ አንደኛ ነገሥት ምዕራፍ ሶስት ቁጥር አስራ ስድስት ላይ አለ። በዚህም የእናት ልቦና ሩኅሩህ እንደሆነና ለልጇ እንስፍስፍ መሆኗን ስላወቀ ትክክለኛ ይቱ እናትን በባህሪው አውቆ ለትክክለኛ እናቱ ህፃኑን እንደሰጠ መጽሐፍ ቅዱስ ይናገራል። ከዚህም በላይ ሌላም ጥበብ አለው ጠይቡ ሰለሞን። ነገሥታት ወደ መንገድ ሲወጡ ፀሐይ እንዳይመታቸው ጥላ ይዘረጋላቸዋል ወይም ድባብ። ለጠይቡ ሰለሞን ግን ይህ አይደረግም። በጥበቡ በሰማይ የሚበሩ አዕዋፎችን እንዳላዞ በአየር ላይ ረበው ፀሐይ እንዳይነካው ያደርጉ ነበር። ይሄንንም በጥበቡ ነው የሚያደርገው። የሚለብሰው ወርቅ ነው። የሚቀመጥበት ዙፋኑ ወርቅ ነው። የሚጠጣበት ወርቅ ነው። ዘንጉም ወርቅ ነው። የሚመላለስበት የሚኖርበት ቤቱ እንኳን ቤተ መንግስቱ፣ አዲስ ለሚመጣ ሰው መሬቱ ወይንም ምድሩ ማለት ነው ውቅያኖስ ነው ነው ሲረጥት የሚያሰምጥ ይመስላል። ግን አያሰምጥም። እና በጥበቡ እጅግ በጣም ታላላቅ ተአምራትን የሰራ ታላቅ ጠቢቡ እግዚአብሔር እጅግ በጣም ጥበብ ያጎናጸፈው ታላቅ ሰው እንደሆነ ታሪኩ ይናገራል። በነዛ በነፋስ ሰረገላዎች እንዲሁ ሲከተለው ሲከተላቸው ግብፅ አውራጃ ላይ ሲደርስ ይላል ጠየቀ። ሰዎች በዚህ ጋር አልፈዋሉ ወይ ሰረገላ የያዙ ብሎ ሲጠይቅ አዎ ንጉሥ፣ አሁን ነው በዚህ ያለፉት ግን በዚህ አካሄድ አትደርስባቸውም አሉት ይላል። የሚገርመው ታቦተ ጽዮንን የያዙት እነ ሚኒልክ እና የሊቀ ካህናት የሳዱቅ ልጅ አዛርያስ እና ሌሎቹ ተረገላቸው፣ ከምድር ስንዝር ያህል ከፍ ብሎ በአየር ላይ ነበር የሚሄድ ይላል። የእግዚአብሔር ፈቃድ መሆኑን እዚህ ጋር ነው የሚያስታውቀው። ለንጉሥ ነገሩት፣ ንጉሥ አንተ በመሬት ነው የምትሄደው፣ እነሱ በአየር ላይ ነው የሚጓዙት፣ ስለዚህ ባትለፋ ይሻላል አሉት። እሱ ምን አለ የእግዚአብሔር ፈቃድ ታቦተ ጽዮን ከእስራኤል ይልቅ በኢትዮጵያ ተመርጣለች እና ብሎ ተመለሰ ይላል ወደ ሀገሩ። ንጉሥ ምኒልክ ታቦተ ጽዮን አብረው መሆኑን አያውቁም ነበር ከዛ ነገሩት። ንጉስ መልሰህ ለንጉስ ካልሰጠህ አንድ ምስጢር ንገርህ ማለን ለና ማለላቸው ታቦተ ጽዮንን ሰርቀን ይዘን መተናል ብለው ሲሉ የእግዚአብሔር ፈቃድ ቢሆን ነው፣ ደስ አለው። ወዲያውኑ ሀገራቸው ደረሰ። ንግሥት ሳባ ተቀበለቻቸው። ለአርባ ዘመን ያህል ለታቦተ ጽዮን ድንኳን ሰርታ፣ የሰባ እያረደች የጠራ እያወራረለች። ነገስታቱንም ካህናቱንም ወታደሮቹንም እየመገበች ታቦተ ጽዮንን በታላቅ ክብረ በዓልና ድምቀት አከበረች። እንግዲህ ታቦተ ጽዮን ይህ ሁሉ ታሪክ በእስራኤል ታላላቅ ታሪኮችን እስራኤል ላይ ካደረገች በኋላ በሚገርምና በሚያስደንቅ ታምር ወደ ኢትዮጵያ ሀገራችን መጣለች። አብርሃና አጽብሃ የተባሉት ነገስታት በ349 ዓ.ም. ምህረት ቤተ ክርስቲያኗን አሰርተው ነበር። በኋላ በዮዲት ጉዲት ዘመነ መንግስት እንደፈራረሰና በመቀጠልም በአፄ አንበሳ አውድም በቀጣይ ቤተክርስቲያንም እንደተሰራ በ882 ዓ ም ግራኝ በድጋሚ እንዳፈራረሰው አፄ ፋሲል ጥንታዊውን አሰራር አሁን ድረስ ያለው በ1663 ዓም አሳነጸው በድጋሚ አፄ ኃይለ ስላሴ ዘመናዊውን ቤተ ክርስቲያን አሰርተው በ1945 ተጀምሮ በ1955 ዓ ም እንደተጠናቀቀ ታሪኩ ይናገራል። እንግዲህ ታቦተ ጽዮን ያለችበት አክሱም ቤተክርስቲያን ከአዲስ አበባ 1024 ኪሎ ሜትር ርቀት ላይ እንደምትገኝ ኪሎ ሜትሩ የሰሩ ሰዎች ይናገራሉ። የታቦተ ጽዮን የመቤታችን በረከት ከሁላችን ጋር ይሁን። ያስተማረን የመከረን አምላክ ስሙ የተመሰገነ ይሁን።